እና ይሳቅ በአዲስ ቪዲዮ መጥተዋል ማለት ነው። እሱም እንግዲህ ቲክቶክ ላይ ፎሎ አድርጎን እያሉ ነው። አረኛ ችግር የለብንም፣ ፎሎ እናደርጋችኋለን። ሩታዬ ብቻ ትልቅ ቦታ ድረሽልን እንጂ። በጣም ደስ ይላል ይሄ ነገር። እንግዲህ መልካምን ስራ ሊሰሩ እየተሳተፉ ነው። ይሳቅና ሩትዬ በአዲስ ስራ ሊጀምሩ ስለሆነ ሁላችሁም እንግዲህ አበረታቷቸው እየገባችሁ በዛ ላይ ደግሞ ኦስትራክ የምትልኩ ልጆች ግን ጤነኞች ናቸው። ምን ችግር አለ? ይስሩበትና ዋርኒንግ እየተሰጠ ነው፣ ፕሊስ እያሉ ነው። ስለዚህ ሩታዬ ደግሞ አምሮባታል። አረ ሸበላ ከሸበላው ጋር ማኛ ከመገናኛ ሆና መታለች ማለት ነው። ሩትዬ እንኳን ለዚህ ሰዓት አበቃሽ፣ እንኳንም ፈገግ አልሽልን ማለት ነው የእኛ ድንቅ የኛ አትጠገቤ ማለት ነው። አንቺ ብቻ ደስተኛ ሆኝ እንጂ እኛ እናረጋለን ማለት ነው። የኛ ቆንጆ ሩታዬ በዚህ መልኩ ስለመጣሽ ደስ ብለውናል። እንግዲህ ቲክቶካቸው ይሄንን ይመስላል። የገባችሁ ፎሎ አድርጓቸው እላለሁኝ። በሌላ ፕሮግራም እንገናኝ። ላይክ ሸር፣ ሰብስክራይብ ማድረገውና